ሰላም ጤና ስትልኝ ክቡራት ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ሀሳብ ላይ ፕሮግራማችን ጀምሯል። ሀሳብ ላይ እንግዲህ ዛሬም ሶስት አቤት ጉዳዮችን ይዞ ስቱዲዮ ተገኝቷል ማለት ነው። ከመሸጋገሪያ በኋላ እንመለሳለን። ትግራይ ክልል ከሰሜኑ ጦርነት በኋላ በፕሪቶሪያ ስምምነት የሰላም አየር መተንፈስ ጀምሮ ነበር። ጎታች ከሆነ ፖለቲካ መላቀቅ ያልቻለው ሕወሓት ግን በሌላ የጦርነት ጉሰማ ተጠምዶ መገኘቱ እየተነገረ ይገኛል። ይህ በዚህ እንዳለ ሰላም ወዳዱ የትግራይ ፖለቲከኛ የትግራይ ምድር ጦርነት ማስተናገድ የለበትም በማለት ሰላሙን ምርጫውን አድርጓል። ሀሳብ ላይ ስለ አዲሱ የትግራይ ምሁራንና ፖለቲካ ፓርቲዎች መንገድን በስፋት ያነሳል። የብልጽግና ፓርቲ ለከፍተኛ አመራሩ ሲሰጥ የነበረውን ስልጠና አጠናቋል። በሥልጠናው ማጠቃለያ የስራ አቅጣጫ የሰጡት የፓርቲው ፕሬዝዳንት ዶክተር አብይ አህመድ የአመራሩ ቁርጠኝነት፣ በፈጠራ በፍጥነትና ጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው ብሏል። እነዚህን እሳቤዎች በጥልቀት እንመለከታለን። የምዕራቡ ዓለም ሚዲያዎች የሐሰት ገበና መጋለጥ ጀምሯል። እነዚህ የተፈበረኩ ሐሰት መረጃዎች ዓለም ላይ ከሚያደርሱት ጉዳት አንጻር ትኩረትን ይሻሉ። ዛሬ በዓለም አቀፍ ጉዳያችን በስፋት እንመለከተዋለን። ተመልሰናል ክብራት ተመልካቾቻችን፣ አሁን ያነሳናቸው ሶስት ነጥቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን ማለት ነው በረከት ተካልኝ ለዚሁም ደግሞ ደረሰ አማረ እኔ የሚድነቃቸው ኃይለ ማርያም ለቀጣይ ደቂቃዎች ከእናንተ ጋር እንቆያለን። ሁለታችሁም አመሰግናለሁ ስለመጣችሁ በጣም እናመሰግናለን። ዛሬ እንግዲህ በሶስት አቢት ጉዳዮች ነው እንግዲህ ቆይታ የምናደርገው። የመጀመሪያው ሀሳባችን መግቢያ ላይ የምናስተዋወቅ ነው፣ ወደ ትግራይ ክልል ነው የሚወስደን። ትግራይ ክልል በተለይ ከሰሜኑ ጦርነት በኋላ የፕሪቶሪያ ስምምነት ይዞ የመጣውን የሰላም በረከትን አይተነዋል። በተለይ ከሰላሙ በኋላ ከፕሪቶሪያ በኋላ በኋላ የትግራይ ክልል የትግራይ እናቶች የሰላም አየር መተንፈስ ጀምሯል። እነዚህ መሰረተ ልማቶች ከመሰራታቸው ጋር ተደምሮም ብዙ መሰረታዊ የሆኑ ስራዎች ይሰሩበት እንደዚህ የመንግስት ስራዎችም ራሳቸውን የቻሉ ለህዝቡ አገልግሎት ሲሰጡ እናስታውሳለን። እና ከዛም በኋላ ግን አሁን አሁን እያየን ያለ ነው። በተለይ ከሕወሓት ጋር የሚገናኝ እንቅስቃሴዎች እዛ አካባቢ የትግራይ እናቶች ለምን ሰላም አገኙ ይመስላል ተብሎ ብዙን ጊዜ ይነሳል እና ከዚህ ጋር ተያይዞ ብዙ ነገሮችን እናነሳለን። ትግራይ ክልል በተለይ ከፕሪቶሪያ ስምምነት በኋላ ብዙ ነገሮች ይጠበቁ ነበር በፌዴራሉ መንግስት፣ እንደዚሁም ደግሞ በትግራይ ክልል ጊዜያዊ አስተዳደር ብዙ የሚጠበቁ ነገሮች አሉና እነዚ ነገሮች በአንዳንዴ ሲታዩ እየተሸራረፉ የመጡ አንዳንድ የቅሬታ የሚያነሱና አሁን ላይ ደግሞ ከሕወሓት ጋር ተያይዘው በተለይ የጦርነት ጉሰማው ትኩረትን የሚሻና ምናልባትም የትግራይ እናቶች ጦርነት እንደለሳለቻቸው ትኩረቱ ውስጥ ያልከተተ ነገሮች እንደሚነሱበት ነው። እንግዲህ ብዙ ጊዜ የሚነሳው እነዚህ ነገሮች እንደማያስፈልጉ ከትግራይ ምሁራን ኤሊቶች፣ ማለትም የሀሳብ መሪዎች ለዚህ ደግሞ ከፖለቲከኞች የሚነሱ ጉዳዮች አሉ። አሁን ላይ የትግራይ እናቶች የልጃቸውን ሞት የሚያስተናግዱበት ሰዓት አይደለም። የትግራይ ምድርም ጦርነት የሚያስተናግድበት ጊዜ አይደለም። ሰላም ይሻለናል ብሎ ከሰላም ጋር ወግነዋል እና ይህንን አዲሱን የትግራይ ፖለቲከኞችና ምሁራንን የሀሳብ መንገድ በስፋት በመጀመሪያ እናነሳለን እና ከደረሰ ልጀምርና እነዚህ ጉዳዮች በተለይ ህዋትን የመሰለ ረዥም ዓመት ከባህላዊ ፖለቲካ አስተሳሰብ መውጣት ያልቻለ ፓርቲ ባለበት እነዚህ አዳዲስ ሀሳቦች መምጣታቸው ምን ያህል እንድምታ ይኖራቸዋል ለክልሉ የሚለውን የተወሰነ ነገር እናንሳ። ይርኔ በጣም አመሰግናለሁ። ያው ቀደም ሲል እንደተነሳው የትግራይ ምሁራን እና የፖለቲካ ኤሊቶች ወይንም ሊቃን ብለን የምናነሳቸው በአዲስ እይታዎች ብቅ ማለታቸው ምክንያቱ ምንድን ነው የሚለውን ጉዳይ በቅድሚያ መፈተሽ በጣም ያስፈልጋል ብዬ አምናለሁ። ይህም ማለት አሁን ላይ የትግራይ ህዝብ ፍላጎት ምንድን ነው የሚለውን ጉዳይ መዳሰስ በጣም አስፈላጊ ነው። ይህንን ስናነሳ ቀደም ሲል አንተም ያነሳኸው ጉዳይ አንደኛው የፕሪቶሪያ የሰላም ስምምነቱን ተከትሎ የተፈጠረውን የሰላም አውድ ማጠናከር ይፈልጋል፣ ወይንም ደግሞ ወደ መረጋጋት ሙሉ በሙሉ መግባት ይፈልጋል። ሁለተኛው ጉዳይ ክልሉን መልሶ መገንባት ነው። እንደሚታወቀው በሰሜኑ ጦርነት ከፍተኛ ጉዳት እንደዚሁም ቀውስ ማጋጠሙ ይታወቃል። ይሄ እንደገና መገንባትና ወይንም የመልሶ ግንባታ ስራዎች መከናወን መቻል አለበት፣ ወደ ልማት መግባት አለበት ክልሉ ከዛ ውጪ ማገገም መቻል እንዳለበት እንደዚሁ ይሄ በትግራይ ሕዝብ መካከል የሚነሳው ጥያቄ እና ፍላጎት ነው። ሌላኛውና የመጨረሻው ጉዳይ የተፈናቃይ ጉዳዮችን የመመለስ ዲዳርን የማሳካት ጉዳይ እንደዚሁ ተያይዞ ይነሳል። በተጨባጭ ከተረዳ ነው የትግራይ ሕዝብ ፍላጎት አሁን በጦርነት ውስጥ መኖር ሳይሆን ከጦርነት ተላቆ ቀደም ሲል ወዳነሷቸው ተጨባጭ የሆኑ ተግባራዊ እንቅስቃሴዎችና እርምጃዎች ውስጥ መግባት ይፈልጋል። የትግራይ ምሁራንና የፖለቲካ ሊሂቃኑ ይህንን የትግራይ ሕዝብ ፍላጎት በአንድም በሌላ እያስተጋቡ እየተመለከት ናቸው ነው ነገር ግን በምርጫ ቦርድ ህጋዊ መሰረት የሌለው የሕወሓት ቡድን አሁንም እንቅስቃሴዎችን እያደረገ ይገኛል። በተለይ ደግሞ ክልሉን በግጭትና በጦርነት አዙሪት ውስጥ ለማቆየት እኩይ ተግባራትን እየፈጸመ እንደሚገኝ ይታወቃል። ይሄንን ነው ወጥተው እነዚህ ምሁራን እና እንደዚሁም የፖለቲካ ሊቃኑ ይሄንን እንቅስቃሴ በቅጡ እየተቹ ቡድኑም ከዚህ እንቅስቃሴ እንዲታቀብ እያደረጉ ይገኛሉ። ይህ በትግራይ ፖለቲካ ውስጥ አዲስ የሆነ እርምጃ ወይንም አዲስ መንገድ ብለን ልናነሳ እንችላለን። ምክንያቱም ለበርካታ ዓመታት ሕወሓት ውስጥ በአንድም በሌላ የተሳተፉ የፖለቲካ ሊቃን በተለይ በኃይል የፖለቲካ ፍላጎት የማሳካት የመፈለጉ ነገር ተያይዞ በሰፊው ሲነሳ ብቻ ሳይሆን ደሬ የትግራይ ህዝብና ህወሓት አንድ ነው፣ ህወሓትና የትግራይ ህዝብ አንድ ነው፣ ህወሓት መስመር ነው ተብሎ ብቻ ነበር ሲሰበከ የነበረውና ምናልባት ያንንም አተያይ የሰበረ ነገር ነው። ከእሱ ጋር በቀጥታ የሚገናኝ ጉዳይ ነው። እነዚህ ተደማምሮ ነው እንግዲህ ያለፈው ከሕወሓት ጋር የተያያዘው የፖለቲካ ባህል በዚህ ውስጥ የነበረ ነው እና ሊህቃኑ እንደዚህ አይነት አስተሳሰብ ይዘው መምጣታቸው በራሱ አዲስ ጅማሮ ብለን ልናነሳ የምንችለው ጉዳይ ነው። ከዚሁ ጋር ተያይዞ ብናነሳው በጣም ጥሩ የሚሆነው ጉዳይ በአንድም በሌላ ሊህቃኑ ይህንን እንቅስቃሴ ከመተቸት ባለፈ በተፈጠረው ሰላማዊ የፖለቲካ ትግል ወይንም እንቅስቃሴ ውስጥ ተሳትፏቸውን እያሳደጉ የመጡበት ሁኔታ ማይመልከት ነው እንችላል ለስምረት ፓርቲ ውስጥ በርካታ የፖለቲካ ሊቃን ተሳትፎ እያደረጉ ነው። ይህ ደግሞ አንድም የሰላማዊ ትግልን ሰላማዊ የፖለቲካ ተሳትፎን የመምረጥ ጉዳይ ነው እና ይሄም ተደምሮ ሊነሳ የሚችል ጉዳይ ነው። ከሰሞኑ በአንዳንድ መገናኛ ብዙሃንም የምንመለከተው ጉዳይ አለ። በተለይ በሀገር ውስጥ በአንድ የመገናኛ ብዙሃን ላይ የሕወሓትና የኢህአዴግ የስራ አስፈጻሚ አባል የነበሩ ከዛ በኋላም በትግራይን ለረጅም ዓመታት እንደዚሁ ያስተዳደሩ አቶ ገብሩ አስራት የሰጡት ሀሳብና አስተያየት በተለይ የሕወሓት ቡድን አሁን እያደረገ ያለውን እንቅስቃሴና ኩሴራ ግልጽ አድርገው ያሳዩበትን ሁኔታ ተመልክተናል እና እንደዚህ አይነት እይታዎች ወደፊት መምጣታቸው ተጨባጭ መሬት ላይ የትግራይ ሕዝብን ፍላጎት ከማንጸባረቅ አኳያ ሰፋ ያለ ጎላ ያለ እንትን እይታ መፍጠር ይችላል እና ይሄ በዚህ ደረጃ ካነሳ ነው ላይቀር ሌላኛው ብናነሳው በጣም ጥሩ ነው ብዬ የማስበው እንዲህ አይነት ጉዳዮች ተደጋግመው በመታየታቸው ምክንያት ይህ ቡድን ከፍተኛ የሆነ መገለል እየደረሰበት እንደሆነ ከህዝቡም ሆነ ከፖለቲካ ሊቃኑና ምሁራኑ መገለል እየደረሰበት መሆኑን መመልከት እንችላለን ማለት ነው። ይሄም ስንል የሕወሓት ቡድን እንደሚታወቀው ቀደም ሲል እንደተገለጸውም የተራዘመ የሆነ ግጭትን የሚፈልቅና በዛ ውስጥ መቆየትን ምርጫው ያደረገ ቡድን ነው። የትግራይ ህዝብ ደግሞ ይህንን ጉዳይ የሚታገስበት ምንም አይነት ምክንያት የለም። ይህንን ማንጸባረቅ በአንድም በሌላ ምንድን ነው ምክንያቱ የሚለውን ጉዳይ ብናነሳው በጣም ቁጥሩ ነው። ከታሪክ አንጻር ከተመለከት ነው ሕወሓትና የኤርትራ መንግስት ወይንም የሻቢያ ግንኙነትን ከተመለከትነው ላለፉት በርካታ ዓመታት በጥላቻ ላይ የተመሰረተ ነው። ከዛ ውጭ አለመተማመንን ላይ የተመሰረተ ነው። እንደዚሁም በአስከፊ ግጭት ውስጥ የቆየ ግንኙነት እንደነበራቸው ይታወቃል እና ከቅርብ ጊዜ ወዲህ ግን ያሳዩት መቀራረብ በስሜታዊነትና በአጋጣሚ ላይ የተመሰረተ መሆኑን ማንሳት እንችላለን። ይሄ ደግሞ ለትግራይ ሕዝብ ዘላቂ ጥቅም ምንም አይነት አንድ እርምጃ ወደፊት ሊያራ ሊያራምድ የሚችሉ ጉዳይ እንዳልሆነ ማንሳት እንችላለን። ይሄን ስናነሳ አንድም ለትግራይ ህዝብ ጥቅም የሚንቀሳቀስ አካል ተጨማሪ ጦርነት፣ ተጨማሪ ግጭት፣ ተጨማሪ ቀውስ የሚፈጥር መሆን መቻል የለበትም። በአጠቃላይ ግን ይህ መገለል ቢያንስ ቢያንስ ሁለት መሰረታዊ ጉዳዮችን ወደፊት ሊያመጣ ይችላል የሚል እምነት አለኝ። አንደኛው ቡድኑ ወደ ቀልቡ ተመልሶ ወደ ተአድሶ ሊገፈው ይችላል የሚል እምነት አለኝ። ሁለተኛው ጉዳይ ግን የፖለቲካ ውድቀቱን ሊያፋጥን ይችላል ማለት ይቻላል። ብዙ ነገር ማንሳት እንችላለን። እንግዲህ ደረሰ እንዳነሳው በተለይ ሕወሓት ላይ እየመጣ ያለው በተለይ ያፈጀና ያረጀ በተለይም ጎቻች የተባሉ የፖለቲካ አተያዩ ከሌሎች አካላት ብቻም ሳይሆን የሕወሓት አባል ሆኖ ለረዥም ዓመት ሲታገሉ የነበሩ አካላት ከውስጥ መውጣታቸው አንድ ማሳያ ነገር ነውና፣ ከውስጥም ከውጭም ድሮ የሕወሓት ደጋፊ የነበሩ ውጭ የነበሩ ከዲያስፖራ አካባቢ ያሉት አመራሮችም በዜጋ ደረጃ ምዛ የሚኖሩ ዲያስፖራዎች የሚያነሱት ነገር አለ። እናቶች እስካሁን ድረስ እያለቀሱ ነው። ከአሁን በኋላ የእናቶች ለቅሶ መቆም አለበት። አሁን እየሄድንበት ያለው መንገድ መቋጨት አለበት። አዲስ የፖለቲካ ልምምድ በትግራይ ምድር ላይ መለመድ አለበት ተብሎ ሊሂቃን በያሉበት ቅድም ያነሳናቸው ዋና ዋና የተባሉ የህወሓት ታጋይ የነበሩት እንዲያም ቅርብ የ118ኛው የመከላከያ ቀን ሲከበር በተለይ ደግሞ እሱ ጋርም ጨምሮ የሰሜን እዝ ጥቃት ጋር ተያይዞ የቀድሞው የኢፊድሪ የጦር ኃይሎች ኢታማጆር ሹም የነበሩት ጀነራል ሳሞራ ዩኑስ ሲያነሱት አለ ትግራይ ክልል ትግራይ መሬት ላይ የሀሳብ ልዩነት ሊሆን ይችላል። የሀሳብ ልዩነት ግን ሊፈታ የምንችለው በጦርነት አይደለም። ጦርነት ብዙ ዋጋ አስከፍሎናል። በሶስት ደረጃ፣ በአራት ደረጃ፣ በሶስት ትውልድና በአራት ትውልድ አሁንም መስዋዕትነት እንከፍላለን። አዲስ መስዋዕትነት አይስፈልግም፣ በውይይት መምጣት አለብን ብለው አንስተዋል። ከእነሱ ጋር የተያዙ ብዙ ነገሮች አሉና፣ ቤኪ እዚህ ላይ የምትጨምረው ነገር ካለ አንድ ላይ አያያዝ እንድታነሳልኝ የምፈልገው እነዚህ ነገሮች እንግዲህ ትግራይ መሬት ላይ ትግራይ ምድር ላይ አዲስ አስተሳሰብ አምጥተዋልና፣ እነዚህ ነገሮች ተሳክቶ ትግራይ ምድር ላይ አዲስ የፖለቲካ አውድ እንዲመጣ ምን ያህል አስተዋጽኦ ሊኖራቸው ይችላል፣ ከማንስ ምን ይጠበቃል የሚለውን የተወሰነ ነገር እናንሳለን። መልካም እንግዲህ እነዚህን ነገሮች እኔ በአራት ዋና ዋና ነገሮች ውስጥ ብንመለከታቸው ብዬ አስባሉ። የመጀመሪያው አንደኛ የሕወሓት ቆሞ ቀር የፖለቲካ እሳቤ ለትግራይ ህዝብ ምን አስገኘ የሚለውን መመልከት አስፈላጊ ይሆናል። ሁለተኛ የትግራይ ህዝብ ዋነኛ የዚህ ጊዜ ፍላጎትስ ምንድን ነው የሚለው ሌላኛው ዋነኛ ጉዳይ ሆኖ ይመጣል። የትግራይ ልሂቃንስ ለምንድን ነው ወደዚህ የአስተሳሰብ ለውጥና ልዩነት እንዲመጡ ያደረጋቸው የሚገፋቸው ገፊ ምክንያት ምንድን ነው ብሎ መመልከት የሚያስፈልግ ይመስለኛል። በመጨረሻ እንዲህ አይነት የሀሳብ ልዩነቶች መምጣታቸውስ ደግሞ በትግራይ ክልልና እንዲሁ ለህዝቡ ለወጣቱ ያለው ጠቀሜታ ወይም ደግሞ ፋይዳስ ምንድን ነው የሚለውን አራት ነገር መመልከት አስፈላጊ ነው ብዬ አስባለሁ። አንደኛው የሕወሓት ቆሞ ቀር የፖለቲካ እሳቤ ለትግራይ ህዝብ ባለፉት አምስት አስርት ዓመታት ምን አስገኘ ብለን መለስ ብለን ስንመለከተው አንዱ ሕወሓት የጦረኝነት አስተሳሰብን በክልል ውስጥ በስፋት ከልማት ይልቅ ሲያሰርጽ የቆየ መሆኑን ያለፉት አምስት አስርተ ዓመታት በስፋት ይነግሩናል። በዙሪያው ያሉ ወንድም ህዝቦችን እንደ ጠላት፣ እንደ ወራሪ፣ እንደ ወጊ አድርጎ የሚያስቀምጥና የስነንቦና ጥቃት በህዝቡ ላይ እያደረገ ህዝቡ ከዙሪያው ካሉ ከኤርትራ ወንድም ህዝቡ ጋር ሊሆን ይችላል እንዲሁም ደግሞ በአፋርም ሆነ በአማራ ክልል ያሉ ህዝቦች ወንድም ህዝቦችን እንደ ወራሪ አድርጎ ወይም ደግሞ እንደ ጠላት አድርጎ የመሳል እንዲ አይነት ትርክቶችን ባለፉት ጊዜያቶች ሲያጸርጽ የቆየ መሆኑን መመልከት ይቻላል። ሌላኛው የትግራይ እናቶች ያለ ጧሪና ቀባሪ ያስቀራቸው ነው ብቻ አይደለም፣ ዛሬም ለዳግም ጦርነትና እልቂት እየጠራ እየቀሰቀሰ ያለ መሆኑን መመልከት እንችላለን። ባለፉት ጊዜያቶች ሕወሓት ትግል ከጀመረበት ጊዜ አንስቶ አሁን እስካለበት ጊዜ ድረስ የትግራይ እናቶችን ልጆችን በግድ እየቀማ ወደ ጦርነት ሲማግድና የቆየ ድርጅት እንደሆነ ይታወቃል። በዚህ ምክንያት በርካታ እናቶችና አባቶች አለጠዋሪና ቀባሪ ቀርተዋል። በሀሳብ ብዛህነት የማያምን በመሆኑ ምክንያት ህዝቡ ተጨማሪ አማራጭ አዳዲስ አስተሳሰቦችን እንዳይመለከት ጭምር ጋሬጣ ሆኖበት የቆየ ነው። ህዝቡ ይህንን ነገር ነው እያገኘ የቆየው። በእነዚህ 5 ዓመታቶች በክልሉ ፓርቲና ህዝብን ቀደም ብላይ አንተ እንዳነሳው አንድና ያው አድርጎ የሚመለከት አተያይን ሲያጽርጽ፣ ህወት ማለት ትግራ ማሆ ትግራይ ህዝብ ነው፣ ትግራይ ህዝብ ማለት ህወት ነው በሚል በሁለቱ መካከል በፖለቲካ አስተሳሰብና ድርጅትና እንደዚሁ በህዝብ መካከል ምንም ልዩነት የሌለ አድርጎ የማቅረብ የፖለቲካ ትርክቶችን ሲያሰርጽ ቆይቷል። ብቻ አይደለም። ዛሬም ድረስ የትግራይ ህዝብ በሴፍቲ ኔት የሚተዳደር የልማት ጥያቄውን መመለስ ያልቻለ ወይም ደግሞ የልማት ጥያቄውን በእጁ ማስገባት ያልቻለ ሆኖ ድርጅት ሆኖ እናገኘዋል። በነገራችን ላይ ሕወሓት እያለን የምንጠራው ቅድም ደረሰ እንዳለው ለአጠራር ለአነጋገር እንዲመቸን እንጂ ህጋዊ ቅቡልነት ወይም ደግሞ እውቅና ያለው ድርጅት በኢትዮጵያ ውስጥ ስለሆነ አይደለም፣ በትክክል እውቅናው ስለተነሳ ወይም ስለተነፈገ፣ ያንን ማስታወስ ተገቢ ይሆናል ብዬ ስለማስብ ነው። ሌላኛው ህዝቡ የፖለቲካና የኢኮኖሚ ነፃነቱን ጭምር ማረጋገጥ ያልቻለ ነው። አምሳ ዓመት በዚህ የትግል አካሄድ ውስጥ ሄዶ ለህዝቡ ይሄ ነው የሚባል የሚጨበጥ የፖለቲካም ሆነ የኢኮኖሚ ተጠቃሚነቱ ማረጋገጥ ያልቻለ ሆኗል። ግን በዚህ በአምሳ ዓመት ሂደት ውስጥ የሕወሓት የተወሰኑ ቡድኖች ስልጣን ማግኘት ችለዋል። ብቻ አይደለም የኢኮኖሚ መጠቀሚያ ጭምር አድርገውታል ይሄንን ህዝብ። ስለዚህ ሕወሓት አሁንም ዛሬ ላይ እንደ ክፉ ባልንጀራ የትግራይ ህዝብ ላይ ተጣብቆ ያለ ስለመሆኑ ማየት እንችላለን። እዚህ ውስጥ ምናልባት እኔ መነሳት የመነሳት አለበትና እንደውም መለስ ብዬ ለመመልከት ስሞክር በትጥቅ ትግል የመጡ ኃይሎች ለምንድን ነው ጦርነትና ጦረኝነትን በስፋት ይዘው የሚጓዙ ይሄም ደግሞ ጦረኝነት የሚጫናቸው ለምንድን ነው ብዬ ለመመልከት ሞክሬ ሞክር የነበረና ተወሰኑ ነጥቦችን መመልከት ይችላሉ። እንግዲህ ሕወሓት እንደምናውቀው በትጥቅ ትግል የመጣ ኃይል እንደመሆኑ መጠን ዛሬም ድረስ ያልተላቀቀውና ተጣብቶት ያለ ነገር ቢኖር ምንድነው፣ አንዱ ማንነቱን ቅቡልነቱን ወይም ደግሞ ህልውናውን የሚያስተሳስረው ከጦርነት አመክንዮ ጋራ በስፋት የተቆራኘ ነው። ከውይይት ጋራ ከንግግር ጋራ ከሰቶ መቀበል ጋራ ምንም አይነት ቁርኝት ሲያደርግ አትመለከትም። በፖለቲካ ባህል ውስጥም ሰጥቶ ለመቀበል በሚደረግ ጥረቶች ውስጥ ያደረጋቸው የታሪክ አስነዋሪ ድርጊቶችም በታሪክ በተለይ የተለያዩ የራሱ አባል የነበሩ አባላቱም ጭምር ወጥተው ለህዝብና ለታሪክ ፍርድ ያስቀመጡት ነገር እንዳለ እናውቃለን። ሌላኛው ምንድን ነው? የትግል ሜዳ ባህሉን የአስተዳደር ባህል አድርጎ የሚቀጠል ዝንባሌዎች አሏቸው፣ እንደዚህ በትግል የሚመጡ። በዚህ ምክንያት የሚሰሯቸው ስራዎች አራት ናቸው፣ በዋነኛነት በቆይታቸው ውስጥ የሚሰሯቸው ስራ ዛሬም ሕወሓት እያደረገ ያለው እሱን ስለሆነ ብንመለከተው ብዬ ነው። አንደኛ የሲቪል ማህበረሰብና የፖለቲካ ብዝሃነትን ያፍናሉ። ሌላ የፖለቲካ አስተሳሰብ እና ዝንባሌ ያላቸው ድርጅቶች ለህዝቡ አማራጭ ሊያመጡ የሚችሉችን ድርጅቶችን ማጥፋት፣ ማንኮታኮት ዋነኛ ስምም ሰጥቶ እስከ በአንዳነት ከማለት ነው። በትክክል ፓርቲዎች የተለየ ሀሳብ የሚያመጣ ሰው እንደ በአንዳነት እንደ አሁን በቅርቡ የስምረት ፓርቲ ላይ እየመጣ ያለውን ነገር እንመለከታል። በነገራችን ላይ ይህንን ነገር ስናነሳ በትግራይ ውስጥ ሌሎች ፓርቲ የሉም የሚል ጥያቄ ሊነሳ ይችላል። አለ ራሱ የፈጠራቸው ትንንሽ የሆኑ ራሱ ሀሳብ የሚሰጣቸው በጀት የሚመድብላቸውና የሱን ሀሳብ መልሰው እንደ ፓሮት የሚያስተጋቡ ድርጅቶች ግን አሉ አሁንም ድረስ። ሌላኛው ከልማት ይልቅ ለደህንነት ወይም ደግሞ ለወታደራዊ ወጪዎች ቅድሚያ የመስጠት ዝንባሌዎችን ትመለከታለ። በእንደዚህ አይነት ድርጅት አሁንም በቅርቡም መንግስት በተደጋጋሚ እንዳነሳው ለክልሉ የሚላከውን በጀት አብዛኛውን በጀት ለወታደር ወይም ደግሞ ለታጣቂው የማድረግ ነገሮችን ትመለከታለ። በክልሉ ውስጥ ልማትን መልሶ ግንባታን ከማድረግ ይልቅ ማለት ነው። ሌላኛው የማያቋርጥ የውስጥ ግጭቶችና ሰብአዊ መብት ጥሰት ጥፋቶችን በስፋት የሚያደርጉ ናቸው። የመጨረሻው ደካማ የሲቪል ተቋማት እንዲኖሩና የዲሞክራሲ እድገት እንዲቀጭጭ ያደርጋሉ። ይህንን ነው በትግራይ ክልል ውስጥ እየተመለከትን ያለ ነው። ምናልባት ኋላ ላይ እድል ከሰጠህኝ ሌሎች ሀሳቦችን አነሳሉ። ከዚህ ጋር ተያይዞ እንግዲህ በተለይ አዲሱ የፖለቲካ አስተሳሰብ በተለይ ከምሁራንና ከፖለቲካ ፓርቲዎች በዚህ ደረጃ መምጣቱ ከሀሳብ መሪዎች ኤሊቶች መምጣቱ እንግዲህ ብዙ ነገሮችን አንስተናል። ድሮ ሀሳቦች ይሸፈኑ ነበር። ሀሳቦች ሲነሱ ቅድም እንዳነሳቸው እስከ መፈረጅ ድረስና ክልሉን አጋልጦ እንደመስጠት አድርገው ሰውን ፈርጀው ከሀሳብ ሜዳ ማውጣት እነዚን ነገሮች በተደጋጋሚ የተናቸዋል። እና አሁን እነዚህ አዳዲስ ሀሳቦች በትግራይ ምድር ላይ መምጣታቸው አንደኛ ነገር ህዝቡ በፊትም ሲጨቆን የነበረና ሀሳቡን እንዳይወጣ ሲደረግ የነበረ መሆኑን ከዚሁ እናያለን። ብዙ ሰልፎች ተካሂደዋል። በነገራችን ላይ አሁን አዲስ እየተካሄደ ያለውን የህወሓትን አካሄድና ጦር አጫሪነት እነሱ ነገሮች እየተመለከቱ ዜጎች አሁንም ሰልፍ ወጦ እየተቃወሙ ከመንግስት ሰራተኛም ብለው ውጭ ያሉትም ብለው እዚህም ቁጭ ብሎ የሚታገሉ በሰላማዊ መንገድ የሚታከሉ ፓርቲዎች በዚህ ደረጃ የሚያነሱት ጉዳይ አለ እና እነዚህ ነገሮች ስናያቸው እንግዲህ በትግራይ ምድር ስር አዳዲስ ሀሳቦች እየመጡ መሆናቸውና ምናልባትም ነገ ነገ በኢትዮጵያ ምድር ላይም እነዚህ ፖለቲካዎች ሲደመሩበት የትግራይ አካባቢ ተወላጆችም የኢትዮጵያ ፖለቲካ አውድ ውስጥ የሌላ ራሳቸውን የቻለ ሚናቸውን እንዲወጡ ያደርጋል ብዬ ነው የማስበው እና አጫጭር ደቂቃ ለስጣችሁና እነዚህ ነገሮች እንዲሳኩ ትግራይ ክልልም የትግራይ ክልል ሲደመር ደግሞ የኢትዮጵያ ፖለቲካ ወደ ሌላ ምዕራፍ እንዲሸጋገር ለማድረግስ ከማንስ ምን ይጠበቃል የምትለውን ሁለት ሁለት ደቂቃ ልስጣችሁና እናጠቃለ። መልካም ያው በክልሉ የሰላም ግንባታ ውስጥ የትግራይ የፖለቲካ ምሁራንና እንደዚሁ ሊህቃኑ ትልቅ ሚና አላቸው ብዬ አስባለሁ። ሁላችንም መዘንጋት የማንችለው አንድ ሀቅ አለ። በኢትዮጵያ የፖለቲካ ኢኮኖሚ ውስጥ የፖለቲካ ትርክቶችን በመቅረጽ ረገድ የትግራይ የፖለቲካ ኤሊቶች እና ምሁራን ትልቅ ድርሻና ሚና መጫወታቸው ይታወቃል እና ይህንን ሚናቸውን ደግሞ አሁን ለሰላም ለክልሉ መረጋጋት እንደዚሁም ደግሞ ተጠያቂነት ያላቸው ያላቸው ድጋፍና እንደዚሁም አቋማቸውን አጠናክረው መቀጠል አለባቸው የሚል እምነት አለኝ። በተለይ በክልሉ የሚነሱ የፖለቲካ አለመግባባቶች በሰላማዊ መንገድ በሰላማዊ የፖለቲካ ሂደትና አሰራር እንዲፈቱ የራሳቸውን በጎ አስተዋጽኦ ሊወጡ ይገባል የሚል መልእክት ነው ያለኝ። አሁንም ቢሆን የዚህ ቡድን የጦርነት ጉሰማ የውሸት ትርክት መሆኑን እንደዚሁ በማጋለጥ ሌሎችንም የማንቃትና እንደዚሁም ክልሉ ዳግም ወደ ግጭት ውስጥ እንዳይገባ የማድረግ አቅም ስላላቸው ይህንን አጠናክረው መቀጠል አለባቸው። ምክንያቱም በቀላሉ የምንመለከተው አይደለም እነሱ ጋር ያለው አቅም። ምክንያቱም በኢትዮጵያ የፖለቲካ ኢኮኖሚ ውስጥ ትልቅ የሆነ ትርክት የመፍጠር አቅምም እንዳላቸው ይታወቃል። አሁን ደግሞ የትግራይ ህዝብ መሰረታዊ የሚባለው ትርክት ሰላም፣ መረጋጋት፣ መልሶ ግንባታ እና ወደ ልማት መግባት ነው። ይህንን በሰፊው ማስተጋባት ለትግራይ ክልል ብቻ አይደለም ለሰፊው የኢትዮጵያ ህዝብና ለኢትዮጵያ ትልቅ ጥቅም እና አስተዋጽኦ ይኖረዋል። በሌላ ቀንም በስፋት እናነሳለን። በዚች በአጭር ደቂቃ የሚያልቅ ነገር አይደለምና ሌላ ቀን እንመለስበታለን። ክቡራት ተመልካቾቻችን ሀሳብ ላይ ከመሸጋገሪያ በኋላ በሁለተኛ ሀሳብ ይመለሳል።